ጤና ስጥልኝ፣ ተመልካቾቼ፣ እንደምን ዋላችሁ እንደምናምሽታችኋል። በላይ በቀለ ነኝ። ከዓለም ዙሪያም የደረሱንን አንኳር ጉዳዮች የምናቀርብበት ክፍለ ጊዜ ነው። አብራችሁን እንድትቆዩ እጋብዛለሁ። የኤርትራን መንግሥት የሚደግፉ የኖርዌይ ዜጋ የሆኑ ኤርትራውያንን ዜግነት እነጥቃለሁ አለ የኖርዌይ መንግስት። የኖርዌይ ዜግነት ይዘው የኤርትራን መንግስት የሚደግፉ ኤርትራውያን ከእንግዲህ ቦታ የላቸውም ብሏል የሀገሪቱ የስደተኞች አገልግሎት ተቋም። በኤርትራ መንግስት ሥቃይ የደረሰብን በማለት ጥገኝነት ጠይቀው የመኖሪያ ፈቃድና ዜግነት ካገኙ በኋላ ለመንግስታቸው ድጋፍ እንደሚሰጡ በጥናት ማረጋገጡን ገልጧል። 135 ማለትም የኖርዌይ ዜግነት የወሰዱ ኤርትራውያን ላይ ምርመራ ያደረገ ሲሆን በማህበራዊ ሚዲያ ላይ የሚጽፉትን እንዲሁም ሌሎች ሰዎች ስለነሱ የሚናገሩትን እንዳካተተ ገልጧል። እስካሁን 20 ሰዎች መኖሪያ ፈቃዳቸውን ሲነጠቁ የሌሎች 30 ሰዎች ጉዳይ እየተጠና መሆኑ ታውቋል። ባጠቃላይ ምን ያህል ሰዎች ዜግነታቸውን እንደሚነጠቁ ግን እስካሁን በዝርዝር አልተገለጸም። በኖርዌይ ሕግ መሰረት በሀገሪቱ ጥገኝነት የጠየቁ ሰዎች የሚሰጣቸው የመኖሪያ ፈቃድ ወይም ዜግነት ሊነጠቅ ይችላል። የኖርዌይ መንግስት የትውልደ ኤርትራውያንን የመኖሪያ ፈቃድ ወይም ዜግነት ሲነጥቅ ያሁኑ ለመጀመሪያ ጊዜ ነው ተብሏል። ኤርትራውያን በትውልድ ሀገራቸው ሳሉ ለግዳጅ ውትድርና፣ ለእስራት፣ ለብዝበዛና ለስቃይ እንደሚጋለጡ በመጥቀስ በኖርዌይ ጥገኝነት ከጠየቁ በኋላም ለኤርትራ መንግስት ድጋፍ እንደሚሰጡ ተመልክቷል። የኖርዌይ መንግስት ምርመራ የከፈተው በኤርትራ መንግስት ደጋፊዎችና ተቃዋሚዎች መካከል ከሁለት ዓመት በፊት በተነሳ ግጭት ምክንያት እንደሆነ ይነገራል። በዚህ ግጭት ተሳታፊ ከነበሩ ኤርትራውያን አንዱ እንደ ፈረንጆቹ አቆጣጠር በ2015 አስራ ሶስት በኖርዌይ ጥገኝነት ያገኘ ግለሰብ ነው ይባላል። የኖርዌይ ስደተኞች አገልግሎት ተቋም ትውልድ ኤርትራውያኑ ላይ የተካሄደው ምርመራ በዋነኛነት ያተኮረው ለመንግስት ድጋፍ በሚሰጡት ላይ ነው ብሏል። ሩሲያም በዩክሬን ዋና ከተማ ኪቭ በፈጸመችው የድሮንና የሚሳይል ጥቃት ከ600 ሺህ በላይ ህዝብ ከኤሌክትሪክ አገልግሎት ውጪ መሆኑ ተነገረ። ከአደገኛው የአውሮፓ የክረምት ቅዝቃዜ አንጻር ሩሲያም ሆን ብላም ህዝብ በቅዝቃዜ እንዲያልቅ ነው የኃይል ጣቢያዎችን በሚሳኤል የመታቸው ብሏል የዩክሬን መንግስት። ከትላንት ሌሊት ጀምሮ ሩሲያም ከ600 በላይ ድሮኖችና ሚሳይሎች መተኮሷን የገለጸው የዩክሬን መንግስት እስካሁን ሦስት ሰዎች ሲገደሉ በርካታ መቁሰላቸውን አመልክተዋል። የሩሲያ መከላከያ ሚኒስቴር ግን የመታሁት ወታደራዊ ተቋማትን ነው ሲል መግለጫ አውጥቷል። የዩክሬን ባለሥልጣናት በሌሊቱ የሞስኮ ድብደባ ከኃይል ጣቢያዎች ሌላ በርካታ የመኖሪያ ህንፃዎች መመታታቸውን ሲገልጹ፣ ዛሬ ቅዳሜ ረፋድ በዋና ከተማ ኪቭ ባድ ፍንዳታዎች መሰማታቸውን ዘገቦች አመልክተዋል። ዋና ከተማ ኪቭ ሩሲያ በየጊዜው በምትፈጽመው ጥቃት እንደሌሎቹ የዩክሬን አካባቢዎች ሁሉ ኢላማ ሆና ስትቀጥል ነዋሪዎችም በስቃይና ሰቀቀን ሕይወታቸውን ይገፋሉ ብሏል የሮይተርስ ዘገባ። በአሁኑ ወቅት ደግሞ የክረምቱ ቅዝቃዜ ከ2 ዲግሪ ሴንቲግሬድ በታች በመግደል ደረጃ ላይ መድረሱና የኤሌክትሪክ መቋረጥ ትልቅ አደጋ መደቀኑ ይነገራል። የአሁኑ የሩሲያ ጥቃት አሜሪካም አዲስ የሰላም እቅድ ላይ ንግግር በቀጠለበት ጊዜ የተፈጸመ ነው ተብሏል። የአሜሪካ መንግስት ሁሉንም የጥገኝነት ጥያቄዎች ማገዱ ተነገረ። የአሜሪካ ዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶው ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚጠናቀቅ እገዳ ተጥሏል ሲሉ አስታውቀዋል። ትራምፕ የሦስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ ዘላቂ እገዳ ለመጣል መወሰናቸውን ተከትሎ ነው የአሁኑ ውሳኔ የተላለፈው። የፕሬዝዳንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛም በዋሽንግተን ዲሲ ሁለት ወታደሮች ላይ ተኩስ ከፍቶ ካቆሰላቸው በኋላ የአንደኛዋ ሕይወት ማለፉ መሰማቱን ተከትሎ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታን የሚቀርቡ የጥገኝነት ጥያቄዎችን መቀበል እንዳቆመ ካስታወቀ በኋላ መለሰና የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞችን ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ጥቃቱን ተከትሎ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የሥራ ፈቃዶች እንዲመረመሩ ያዘዙት ፕሬዚዳንት ትራምፕ የትኞቹ ሀገሮች ላይ እገዳ እንደሚጥሉ በይፋ ባይናገሩም ከመንግስታቱ ድርጅት ተቃውሞ የቀረበበት ውሳኔያቸው ህጋዊ መሰናክሎች ይገጥሙታል ተብሎ ይጠበቃል። አሜሪካም ሙሉ በሙሉ እንድታገግም ከሁሉም የሦስተኛው ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ ያሉት ፕሬዚዳንቱ ለአሜሪካ የማይጠቅሙ ወይም ሀገሪቱን የማይወዱ ስደተኞች እንዲወጡ አደርጋለሁ ሲሉ በተጨማሪ ዝተዋል። ትራምፕ የሦስተኛው ዓለም ሀገራት የትኞቹ እንደሆኑ በይፋ ባይገልጹም ከዚህ ቀደም ታዳጊ ሀገራትን በዚህ ስም መጥራታቸው ይታወሳል። በ2025 መባቻም አፍጋኒስታንን ጨምሮ በ11 የአፍሪካና የእስያ ሀገራት ላይ የጉዞ እገዳም ጥለዋል። ፕሬዝዳንቱም በወታደሮች ከስልጣን የተወገዱት የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኢባሎ ወደ አጎራባች ሀገር ሴኔጋል መሸሻቸው ተነገረ። በዚህ ሳምንት መፈንቅለ መንግስቱን በፈጸሙ ወታደሮች ተይዘው የነበሩት ፕሬዝዳንቱ ወደ ሴኔጋል ያመሩት ተለቀው እንደሆነ ባለሥልጣናት ገልጸዋል። መፈንቅለ መንግስት አድራጊዎቹ ፕሬዝዳንቱን የለቀቋቸው ከምዕራብ አፍሪካም የንግድ ማህበረሰብ ኤኮዋስ ቡድን ጋር ተደራድረው እንደሆነ ይነገራል። ሴኔጋል ውጭ ጉዳይ ሚኒስቴር ባወጣው መግለጫም ኤባሎ ሐሙስ ምሽት በወታደራዊ አውሮፕላን በሰላም ወደ ሀገሪቱ መግባታቸውን ይፋ አድርጓል። በጊኒ ቢሳው ሥልጣን የያዘው ወታደራዊ ኃይል በበኩሉ ጀነራል ሆራታ ናታምን ለአንድ ዓመት ሀገሪቱን እንዲመሩ ሾሟል። የረቡዕ ዕለት መፈንቅለ መንግሥት የተፈጸመው በሀገሪቱ የተካሄደው ፕሬዝዳንታዊና የፓርላማ ምርጫ ጊዜያዊ ውጤት ይፋ ሊደረግ አንድ ቀን ሲቀረው እንደነበር ይታወሳል። በሴኔጋል እና ጊኒ መካከል የምትገኘው ጊኒ ቢሳው የአደንዛዥ እጽ አዘዋዋሪዎች ማዕከል በመሆን ስትታወቅ እንደ አውሮፓውያኖች አቆጣጠር 1974 ከፖርቹጋል ቅኝ ግዛት ነፃ ከወጣችበት ጊዜ አንስቶ የሀገሪቱ ሰራዊት ከፍተኛ ተጽዕኖ ያለው አካል ሆኖ መቆየቱ ይነገራል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ተሞሸሩ። በስልጣን ላይ ሆኖ ጋብቻ የፈጸመ የመጀመሪያው የሀገሪቱ ጠቅላይ ሚኒስትር ናቸው። አልባኔዝ ጠቅላይ ሚኒስትሩናም እጮኛቸው ጆዲ ሃይደን በዋና ከተማ ካንቤራም ጋብቻ መፈጸማቸውን ዘገቦች አመልክተዋል። ጠቅላይ ሚኒስትሩ ከቀድሞ ትዳራቸው ባፈሩት ወንድ ልጃቸውና በውሻቸው ሲታጀቡ፣ ባለቤታቸው ወላጆቿን ከጎኗ አድርጋም ተሞሽራለች። የ62 ዓመቱ ጠቅላይ ሚኒስትር አንቶኒ አልባኔዝ እና የ15 ዓመት ታናሻቸው ጆዲ ሃይደን ከአምስት ዓመት በፊት በአንድ የራት ግብዣ ላይ ነበር ለመጀመሪያ ጊዜ የተገናኙት። አልባኔዝ የተቃዋሚ ፓርቲ መሪ ነበሩ ያኔ። ከዚያም በኋላም በ2022ና ዘንድሮ በተካሄደ የአልባኔዝ የምረጡኝ ዘመቻም ባለቤታቸው ከጎናቸው ሆና ደግፋቸዋለች።